ክብሮታይ ሰላምታችን በእያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ የእለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ካቢኔያቸውን ሰብስቧል። በዚህ የካቢኔ ስብሰባ ላይ አቶ ጌታቸው ረዳም ተገኝቷል። የተለመደው አደግን ተመነደግን ሪፖርትም ቀርቧል። ከዚህ ጋር የተያያዘ መረጃ ተዘጋጅቷል። የኮማንዶና አየር ወለድ ኃይላቸውን በአማራ ክልል ያሰማሩት ጀነራል ሹማ አብደታ በሽምቅ ውጊያ የደረሰውን ጉዳት በተመለከተ ማብራሪያ ቀርበዋል። አመራሩ ደግሞ የክልሉ ጦርነት ዋነኛ ምክንያት በዓለም አቀፉ ማህበረሰብ እንደሚሳለው ሳይሆን የአብይ አህመድ ወረራ መነሻው ነው ይላሉ። በክልሉ አሁን ውጊያዎች ሲቀጥሉ የምክክር ኮሚሽኑ ደግሞ የክልሉ ወጣቶችን እንቅስቃሴ ጫጫታ ብሎታል። እንቃኘዋለን። ይህ በእንዲህ እንዳለ የፋኖ ኃይሎች ባህርዳር ላይ ቦምባ ፈነዱብን ሲሉ ሚኒስትሩ ገለጹ። ይህንን ፈጸሙብን ያሏቸውን ኃይሎችን መልሰው ደግሞ ተበትነው ሽፍታ ሆኗል፣ እርቃናቸውንም ቀርተዋል ብለዋል። የምሰሙት ሌላኛው ጉዳይ ይሆናል። በወታደራዊ አቅም በዓለም ሀገራት ሰንጠረዥ በኢትዮጵያና ኤርትራ መካከል የ168 ደረጃዎች ልዩነት አለ ሲል ተቋሙ ገለጸም። ኢትዮጵያ የምድር ጦር የአየር ኃይልና የባህር ኃይል ያላት ስትሆን ከ160 ሺህ በላይ መደበኛ ሰራዊት ባለቤት ናት ሲልም አሳውቋል። ታደምጦታላችሁም። ብልጽግናን ወክለው ፓርላማ የገቡ ሰዎች በተቋም የፓርቲው ማዕከላዊ ኮሚቴ የተካተው መሰብሰባቸው አነጋጋሪ ሆኗል። ምክትል ሊቀመንበሩ ግጭት ከተፈጠረ ኃላፊነቱን የሚወስደው የብልጽግናው መንግስት ይሆናል ሲሉም ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የኮማንዶና አየር ወለድ ኃይላቸውን በአማራ ክልል ያሰማሩት ሹማ አብደታ በሽምቅ ውጊያ የደረሰውን ጉዳት በተመለከተ ማብራሪያ ቀርበዋል። አመራሩ ደግሞ የክልሉ ጦርነት ዋነኛ ምክንያት ባለም አቀፉ ማህበረሰብ እንደሚሳለው ሳይሆን የአብይ አህመድ ወረራ መነሻው ነው ይላሉ። በክልሉ አሁንም ውጊያዎች ሲቀጥሉ የምክክር ኮሚሽኑ ደግሞ የክልሉ ወጣቶችን እንቅስቃሴ ጫጫታ ብሎታል። በሀገሪቱ በሚደረጉ የርስ በርስ ጦርነቶች ሁሉም የህብረተሰብ ክፍሎች የጥቃት ሰለባዎች ቢሆኑም በአማራ ክልል ደግሞ ደግሞ ገና ከጦርነቱ ጅማሩ አንስቶ በተለየ ኢላማ ተደርገዋል የሚባልላቸው የሕክምና ባለሙያዎች ናቸው። ሐኪሞች መንገድ ላይ ተገድሏል። ታጣቂዎችን አክማቸዋል በሚል ተረሽኗል። ጽንፈኛው በሚገኝበት አካባቢ ነው ያላቸው ተብሎም ደሞዝ ተከልክሏል። አገዛዙ ባለም አቀፉ ማህበረሰብ ፊት ላለመጠየቅ ሲል የአስቸኳይ ጊዜ አዋጅ የለኝም ቢልም አሁንም ግን በክልሉ ኮማንድ ፖስት ነው እየተገበረ የሚገኘው። ይህ ኮማንድ ፖስት የተሰኘው ኃይል ደግሞ በምሽት የሚንቀሳቀሱ ሐኪሞችና ነጋዴዎችን ሲገድል ተስተው ብሏል ዛሬም የህክምና ባለሙያዎች የሚያነሱትም ጉዳይ ሆኗል ለሌታን ሰው ቢታመም ወደ ህክምና መድረስ አይችልም ኮማንድ ፖስት አለ ተሽከርካሪ የሚፈልግ ሰዓት አይንቀሳቀስም ወይም እግር ነው መራጃ ሁን ባጃጅም አይቻልም እና በጣም ትልቅ ተጽዕኖ ነው ያለው ግጭትም ሲኖር ያው የሚቆስል አካል ይመጣል የተለያየ ከሁለቱም አካል በአማራ ክልል አሁንም ውጊያዎችና ጥቃቶች የሚፈጸምባቸው አካባቢዎች በርካታ ናቸው። በሱዳን ድንበር ቀጠና ቋራ፣ በተለይም በሞር ተብሎ በሚጠራው አካባቢ በመካናይዝድ ኃይሎ የታገዘ ውጊያ መደረጉ አንደኛው አብነት ነው። በማዕከላዊ ጎንደር በለሳ ባጃም፣ በሰሜን ጎንደር ዛሪማ አቅራቢያ የተፈጸሙ ጥቃቶች ደግሞ ሁለተኛዎቹም። ትናንት በመንግስት ኃይሎች ላይ ጥቃት ከተፈጸመባቸው አካባቢዎች መካከል በጎጃም ቀጠና ቡሬ አቅራቢያና ሳትማ ደንጊያ ላይ እየደረሱት ይገኙበታል። በደቡብ ወሎ ጎረንጅ እና ነሆር ትናንት በሰሜን ወሎ ወልዲያ አቅራቢያ ገብርኤል ተብሎ በሚጠራው አካባቢ ደግሞ ዛሬ የደረሱትም እንደዚሁ በትናንት ነው እለት ዓለም አቀፉ የዜና ተቋም ኤፒ የፋኖ ኃይሎች ላለፉት አስራ ስምንት ና አስራ ዘጠኝ ወራት ለመንግስት ወታደሮች ውጊያውን አስቸጋሪ ያደረጉበት ዋነኛው ምክንያት የደፈታ ጥቃቶች ላይ ማተኮራቸው ነው ሲል ዘግቦ ነበር። በተለይም በሰሜን ሸዋ ዞን ኮማንዶቻቸውን አስገብተው ለተመሳሳይ ጥቃቶች ያጋለጡት የእዝ አዛዥ ሌትናንት ጀነራል ሹማብደታም በዚህ ይስማማሉ። እናም ለወታደሮቻቸው የጸረ ሽምቅ ውጊያ ማብራሪያን ሲያቀርቡ ውሏል። የመደበኛ ጦርነትና ጸረ ሽምቅ ውጊያ በበላይነት ማጠናቀቅ እንዴት ይቻላል በሚለው ላይ ያተኮረም ነው ብለዋል። ከአንድ ዓመት በፊት ከሶማሊያ የሰላም ማስከበር ተልእኮ ጭምር እንዲመለሱ የተደረጉ የሀገሪቱ ወታደሮችን በተመሳሳይ ስለ ጸረ ሽምቅ ውጊያ ስልጠና ሰጥተው አሰማርተው የነበሩት የምስራቅ እዝ አዛዡ ሌትናንት ጀነራል መሀመድ ተሰማ እንደነበሩ የሚታወስ ሲሆን ስኬት ትርቆ ዛሬም ከክልል ወጣቶች ጋር እየተዋጎገን ቀጥሏል። የተዘረጋውን ባለመጃችንን በምላሳቸው እየቆረጡት ነው የሚል ንግግር ላይም ናቸው። ያው የመንግስት እጅ ከተዘረጋ ደግሞ ቆይቷል። አሁንም አልታጠፈም። ይህን የተዘረጋ እጅ ግን በምላሳቸው ለመቁረጥ እዚህ ምዛም ብዙ ነገር ያደርጋሉ። የአማራ ክልሉ ጦርነት መነሻና መፍትሄዎቹ ላይ አሁን መተማመኑም የለም። በጦርነቱ መነሻ ላይ በተለይም በአለም አቀፉ ማህበረሰብ ዘንድ ያለው አተያይ በፕሬቶሪያ የሰላም ስምምነት ያልተካተቱ የፋኖ ኃይሎች ወደ ጦርነት ገብቷል የሚለው አመለካከት ነው በአመዛኙ የተያዘው። ከሰሞኑ ከአሶሽየትድ ፕሬስ ጋር ስለዚህ የፕሪቶሪያው ስምምነትና የአማራ ክልሎ ጦርነት ምላሽእና ማብራሪያ የሰጡት ደግሞ የፋኖ አመራሮ አስረስማረ ናቸው። የፕሪቶሪያው ስምምነት ተኩስ በማስቆሙ ወይም ደግሞ የተኩስ ማቆም ውጤት በማምጣቱ መልካም ቢሆንም በኢትዮጵያ ውስጥ ግን ዘላቂ ሰላም በማምጣት እንደገና መከለስ እንደገና መታየት እንዳለበት እናምናለን። የፋኖ ጦርነት ወይም ደግሞ የትግል ኢሚዲየት ኮዝ ግን የአብይ አህመድ ወረራ እንጂ የፕሪቶሪያ አግሪመንት እንዳልሆነ መታወቅ አለበት። ሁለተኛው ያለመተማመን መንገድ ደግሞ የጦርነቱ መፍትሄ ነው። አገዛዙ እጅ ስጡ የሚል ዘመቻን እያካሄደ ከመቀጠሉ ባሻገር የምክክር ኮሚሽን የሚለውን ተቋም መስርቶም እየተንቀሳቀሰ ነው። የፋኖ ኃይሎች የፖለቲካ ደላላ የሚሉት ይህ ኮሚሽን ዛሬ በባህር ዳር ባንድ ኮሚሽነሩ በኩል ያስተላልፈው መልእክትም የብልጽግናውን አቋም ያሳየ ሆኗል። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል የተቃውሞ ጥያቄዎች ከጦርነቱ አስቀድሞ ወደ አደባባይ ሲወጡም ጩኸትና ጫጫታ ናቸው እንዳሉት ሁሉ ዛሬም አንድ ኮሚሽነር ባህር ዳር ላይ ለስብከት የቆሙ በሚመስለው ንግግራቸው ጫጫታው ጸጥ ይላል፣ ሰላም አድርገነዋል ሲሉ የክልሉ ወጣቶች እንቅስቃሴን እንደ ጫጫታ አቅርበውታል። ሰላም ነው፣ ለአማራ ክልል ሰላም ነው፣ ለኢትዮጵያ ሰላም ነው። በቃ ሰላም ይቀጥላል፣ ጫጫታ ጸጥ ይላል። ጠቅላይ ሚኒስትሩ ካቢኔያቸውን ሰብስበዋል። በዚህ የካቢኔ ስብሰባ ላይ አቶ ጌታቸው ረዳም ተገኝቷል። የተለመደው አደግን ተመነደገን ሪፖርትም ቀርቧል። የዘጠኝ ወር ግምገማ በሚል የብልጽግናዎች ሹማምንትና ሌሎች ከፊል ብልጽግናዎች በታደሙበት ስብሰባ ትናንት የአብይ አህመድ አማካሪ ተደርጎ የተሾሙት አቶ ጌታቸው ረዳም ተገኝቷል። የብልጽግናው ፕሬዚደንት አብይ አህመድን መመሪያና ትእዛዝንም ልክ እንደ በለጠ ሞላ ለገሰ ቱሉና ሌሎችም ባለስልጣናት ተቀብሏል። ጠቅላይ ሚኒስትር ዐቢይ ካሰብ ነው በላይ እየበለጸግ ነው በሚለው መመሪያቸው እናንተ የካቢኔ አባላት አቶ እንዳገኘ ወደ እንዳትረኩ ሲሉም ተደምጧል። የካቢኔ አባላት ከግምት ቢያስገቡት ብዬ የማስበው ነገር ውጤቱ በጣም ከፍተኛ ነው። የለውጥ ገቺ ተብሎ ከሚወሰደው ነገሮች አንዱ ስኬት ነው። ለውጥን የሚገታ ተሳካልኝ የሚል ድሃ መካከለኛ ገቢ ሲደርስ ታስሮ የሚቀረው ባገኘው መጠነኛ ስኬት ስለሚረካ ነው። ጠቅላይ ሚኒስትሩ ለሳምንታት ከእይታ ተሰውረው ከቆዩ በኋላም አገልጋዮቻቸውን በየአዳራሹ እየሰበሰቡም ናቸው። ከቀናት በፊት ወታደራዊ አዛዦቻቸውን ጠርተው የብሔራዊ ደህንነት ምክር ቤት በሚባለው ስብሰባ ስለ ቀይ ባህር እንገፋበታለን ሀገሩንም ወደ ሰላም አሸጋገር ነው ወዘተ የሚል ሪፖርትን በመግለጫ መልክ እንዲወጡ አድርገዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ባለስምንት ነጥብ ፊርማን ካስፈረሙ በኋላ ደግሞ የካቢኔ ስብሰባቸውን ዛሬ ጠርቷል። በዛሬው ስብሰባ ላይ የቀረበው ሪፖርትም ይህ የካቢኔ ስብስብ ወዲህም፣ የሀገሪቱ ነባራዊ ሁኔታ ደግሞ ወዲያ ሆኖ መቀጠላቸውን ያሳየ ሆኗል። በ8 ነጥብ 4 በመቶ እያደግ ነው። የነ አይኤምኤፍን ፖሊሲ መተግበራችን ብልጽግናችንን እያረጋገጠ ነው ጎዘት የሚል ሪፖርት ቀርቦበታል። ከዚህም ባሻገር የህዳሴው ግድብን 98 ነጥብ 6 በመቶ አጠናቀቅ ነው የሚለው ተካቷል። በሰባት ዓመታት ውስጥ 33 በመቶ የግድቡን ግንባታ አከናውነዋል እንደማለት ነው። የቀደመውን ስርዓት በሰባት ዓመት ውስጥ እንዴት ስልሳ አምስት በመቶ ብቻ ይገነባል በሚል የሚከሱት እነዚህ አመራሮች ናቸው። ዛሬ በሰባት ዓመታት ውስጥ ስድስት ተርባይን አስጀመርን ሰላሳ ሶስት በመቶም ሰራን የሚል ሪፖርትን በስኬት እያቀረቡ ያሉት የብልጽግናው ፕሬዚዳንት የህዳሴው ግድብ በ2015 መግቢያ ላይ ሪባኑን እንቆርጧለን ብለው እንደነበርም ልብ ይሏል። የፋኖ ኃይሎች ባህር ዳር ላይ ቦምባ ፈነዱብን ሲሉ ሚኒስትሩ ገለጹ። ይህንን ፈጸሙብን ያሏቸውን ኃይሎችን መልሰው ደግሞ ተበታትነው ሽፍታ ሆኗል፣ እርቃናቸውንም ቀርተዋል ይላሉ። የብልጽግናው መንግስት ቃል አቀባይ ለገሰት ሁሉ ያለቃቸውንና በዙሪያቸው የቤተመንግስቱ ባለሟሎችን ፈለግ ተከትለው ህዝብንና ግለሰብን እንደዚሁም ቡድንን ሲሰድቡ ይታወቃሉ። ከጥቂት ወራት በፊት ከፍተኛ የነዳጅ ጭማሬ ሲደረግ ነዳጅ ተወደደብን የምትሉ ሰዎች ባንዳ ናቸው ሲሉ ለመንግስት የመገናኛ ብዙሀን የሰጡት ማብራሪያ መነጋገሪያ ነበር። የሆኖ ሆኖ ከሰሞኑ ደግሞ በአማራ ክልል የእርሳቸውን አገዛዝ የተቃወሙም ጫካ የገቡ ወጣቶች ላይ አነጣጥረዋል አሉ የሚባሉ የስድብ ቃላትን እየመረጡ በሚኒስትር ማዕረግ የሚሰድቡ ትንሹም አሁን ያስተላለፉት መልእክት ላይ ደግሞ እሳቸው ጃውሳ ያሏቸው የፋኖ ኃይሎች ቦምብ አፈነዱብን የሚል ነው። ይህ የቦምብ ፍንዳታ የደረሰው በአማራ ክልል ርዕሰ መዲና ባህር ዳር መሆኑን ጠቅሰው ዓለም አቀፉ ተቋም ዩኒሴፍ ሰራተኞች ላይ እያነጣጠረ ነው ሲሉም አክሏል። የግብረ ሰናይ ድርጅት ሰራተኞች እንቅስቃሴ ለማወቅ የውጭና የውስጥ ሴራ ጥምረት ውህደት ውጤት ነው ሲሉም ይገልጹታል። ከሰሞኑ በባህር ዳር ተከታታይ የቦምብ ፍንዳታዎች መፈጸማቸው የሚታወቅ ሲሆን ዩኒሴፍ ላይ ጥቃት መፈጸሙን በተመለከተ ግን ከብልጽግነው መንግስት ሹም በኩል የቀረበውን ውንጀላ በተመለከተም ከፋኑ ኃይሎች በኩል የተሰጠ ምላሽ የለም። የሆነው ሆኖ ግን አሁን ሚኒስትሩ ለገሰ ቱሉ ጥቃት ተሰነዘረብን የሚሉት ትልቅ የሆነችው ባህር ዳር ከተማ ውስጥ ቀርቶም በሀገሪቱ ታይቶ የማይታወቅ ሰላምን አሰፈን ካሉ በኋላ መሆኑን ልብ ይሏል። በአብዛኛው የሀገራችን አካባቢዎች ከመቼውም ጊዜ የተሻለ የሰላም ድባብ ተፈጥሯል። በሺዎች የሚቆጠሩ ታጣቂዎች ወደ ሰላማዊ ህይወት ተመልሷል። ዛሬም ጭምር እየተመለሱ ይገኛሉ። ሚኒስትሩ አንዴ ሽብርተኞች፣ አንዴ ሽፍቶች፣ ሌላ ጊዜ የጃው ሰዎች የሚሏቸው የፋኖ ኃይሎችን ለሚሊዮኖች ከትምህርት መቅረት፣ ለሰላማዊ ዜጎች መገደልም ተጠያቂ ያደርጋሉ። በእርግጥም የክልሉ ተማሪዎቹ ወደ ትምህርት ገበታቸው እንዳይመለሱ የሚያደርጉ አካላት ድርጊት መወገዝ ያለበት ነው። መሰረታዊ ጥያቄው ግን የለገሰው አገዛዝ ስንት ትምህርት ቤቶችን በድሮን አወደመም፣ የላከው ሰራዊት ውስጥ ስንት ትምህርት ቤቶችን ካምፕ አድርጎ አሁንም ተቀምጧል የሚለው ይሆናል። ከሰላማዊ ዜጎችና የአርሶ አደሮች ግድያ ጋር በተያያዘም አሶሽየትድ ፕሬስ በቅርቡ በብራቃት ያነጋገረው አንድ ነዋሪ ንግግር ለለገሰት ሁሉ የቅርብ ምላሽ ይመስላል። የመንግስቱ ወታደሮች አራት ሴቶችን አንበረከኳቸው፣ ከዛም ከጀርባቸው ተኩሰው ገደሏቸው። ወታደሮቹ ከስፍራው ሲርቁ ወጥቼ ስመለከት ሃያ ስምንት የቀበሌያችን ነዋሪዎች አስከሬን ቆጠርኩ ነበር ያሉ ለገሰት ሁሉ በትናንት መልእክታቸው ጥቃት ተሰነዘረብን የሚሉትን ኃይል ሲገልጹ ግን መልሰው ጥቃት ፈጽሞ የማድረስ አቅሜ የሌለው በማለት ነው እየወሰድንበት ባለው እርምጃ ወደ መበታተን ና ተራ ሽፍታነት እንዲወርድ አደረግ ነው የሚለው ቀዳሚ ገለጻቸው ይሆናል። የክልሉን መንግስት በኃይል ለመገልበጥ የተደረጉ ሙከራዎችም ይሁን የኪሎ ፖለቲካ ህልሞች ከሽፏል ብቻ ሳይሆን ቅዠት ሆኗል የሚለው ደግሞ ሁለተኛው። ሌላኛው ደግሞ የአማራ ህዝብ ፋኖን ትቶ ከኛ ጋር ተሰልፏል ያሉበት ነው። ጃውሳው ዛሬ እርቃኑን ቀርተዋል ሲሉ የገለጹበት እኒህ ሚኒስትር የንጉሳቸውን ንግስና ድጋፍ ተሰላፊ ባላገኙበት ሁለት ዓመት ለሚጠጋ ጊዜ በህዝቡ መሃል ሆኖ ተዋጋን በሚሉበት ጠቅላይ ሚኒስትሩ ከፍታ ደብቆ ሰላም ስጡኝ እያለ የሚጠይቀን ህዝብ በሚሉበት ነባራዊ ሁኔታ ነው እንግዲህ ፋኖ ከህዝቡ ተነጥሏል የሚሉት። በወታደራዊ አቅም በአለም ሀገራት ሰንጠረዥ በኢትዮጵያና ኤርትራ መካከል የ ስልሳ ስምንት ደረጃዎች ልዩነት አለ ሲል ተቋሙ ገለጸ። ኢትዮጵያ የምድር ጦር አየር ኃይልና ባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት ባለቤት ናት ሲልም ገልጿል። በእርግጥ ይህ ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ ሪፖርትና ፊልድ ማርሻል ብርሃኑ ላይ የሚናገሩት ቁጥር የተራራቀ ነው። ፊልድ ማርሻሉ ከዚህ በፊት ግማሽ ሚሊዮን ሰራዊት ከነበረው ደርግ በላይ ወታደር አለን ብለው እንደነበር የሚታወስ ነው። ጂኤፍፒ ደግሞ 160 ሺ አካባቢ መደበኛ ሰራዊት አለ ነው የሚለው የመከላከያ ሰራዊቱ የዘመቻ መምሪያ ከወራት በፊት ያቀረበው ሪፖርት የሰራዊቱ አሃዝ 178 ሺህ አካባቢ ድረስ ወርዷል በሚል መግለጹ የሚታወስ ነው። የሆኖ ሆኖ የሀገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት እንዳለው የሚነገርለት ግሎባል ፋየር ፓወር በየአመቱ ከሚያወጣው ሪፖርት የአውሮፓያኑ 225ን የ145 ሀገራትን ወታደራዊ ጥንካሬ በመገምገም የሰጠውን ደረጃ ይፋ አድርጓል። የጦርነት ነጋሪት ጉሰማ ላይ የሚገኙት ኤርትራና ኢትዮጵያ መካከል ሰፊ ልዩነት አለ ሲልም አስቀምጧል። የዓለም ሀገራት ባላቸው የጦር መሳሪያ መጠን፣ በሰራዊት ብዛትና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልካም ምድራዊ አቀማመጥ እንደዚሁም ባላቸው ሀብት ላይ በመመስረት ነው በየአመቱ ደረጃን የሚያወጣው። ኢትዮጵያ ባለፈው አመት ከነበረው አቅሟ ዝቅ ማለቷን ባስቀመጠው የቀይ ቀስት ገልጾም በአፍሪካ ያላት ደረጃዋን ግን እንደነበረ ነው ብሎታል። ከአለም አምሳ ሁለተኛ ከአፍሪካ ደግሞ አምስተኛ ደረጃ ላይ አስቀምጦም የኢትዮጵያ ጦር በዋናነት በአፍሪካ ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመዋጋት የሚሰማራ ነው ብሎታል። ከዚህ በተጨማሪ ሀገሪቱ በሌሎች ሀገራት የሰላም ማስከበር ተልእኮች ውስጥም ሰራዊቷን ትልካለች ሲል አንስቷል። የፕሬዚደንት ኢሳያስ አፈወርቂ ኤርትራ ከአለም የተቀመጠችው በአንድ 120ኛ ደረጃ ላይ ነው። ከኢትዮጵያ ጋር ባለው ልዩነት ምስል 8 ሀገራት በመካከላቸው አሉ። በመካናይዝድ ኃይልና በተለይም በታንኮች አሃዝ ሻዕቢያ ጦር የተሻለ አቅም ቢኖረውም የህዝብ ቁጥርና ቀጠናዊ ተጽዕኖ በተለይም የሰላም ማስከበር ተልእኮ ደግሞ ከፍ ያለ ልዩነትን የፈጠረ ነው። በአፍሪካ የቀዳሚው ጦር ባለቤት ከ440 ሺህ በላይ የሆነ ሰራዊት ያላት ግብጽ ስትሆን ከዓለም 19ኛ ደረጃ ላይ ትቀመጣለች። ግብጽ ወታደራዊ ኃይሏን ለማጠናከር ከአሜሪካ ከምታገኘው ከ15 ቢሊዮን ዶላር ዓመታዊ ወታደራዊ ድጋፍ በተጨማሪም ከሌሎች ሀገራትም ከፍተኛ መጠን ያለው ወታደራዊ እርዳታን ታገኛለች። አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካም ግብጽን የሚከተሉ ሶስት ሀገራት ናቸው። ሞሮኮ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን 200 ሺህ የሚጠጉ መደበኛ ሰራዊት አባላት ያላትና ከአፍሪካም በሰባተኛ ደረጃ ላይ የተቀመጠች ናት ብሏል። በዚህ ዝርዝር ውስጥ ከአፍሪካ ዘጠነኛ ደረጃ ላይ የተቀመጠችው በርስ በርስ ጦርነት ለሁለት የተሰነጠቀችው ሱዳን መሆኗም አግራሞትን አጭሯል። አሜሪካ በዓለም ቀዳሚዋ ስትሆን ሩሲያ ትከተላለች፣ ቻይና፣ ህንድ፣ ደቡብ ኮሪያ፣ ብሪታንያ እያለም ዝርዝሩ ይቀጥላል። ብልጽግናን ወክለው ፓርላማ የገቡ ሰዎች በተቋሚ ፓርቲው ማዕከላዊ ኮሚቴ መካተታቸው አነጋጋሪ ሆኗል። ምክትል ሊቀመንበሩ ግጭት ከተፈጠረ ኃላፊነቱን የሚወስደው የብልጽግናው መንግስት ይሆናል ሲሉም ገልጿል። ከቀናት በፊት የብልጽግናው ኦብነግ በጅግጅግ አደረግኩት ባለውናም በብልጽግናው ልሳናትን ባሳወጀው ጉባኤ ሊቀመንበሩን መቀየሩን ገልጾ ነበር። በእርግጥ ይህ በክልሉ ርዕሰ መስተዳደር ሙስጠፌ መሐመድ የሚዘወረው ቡድን በፈረንጆቹ 2021ን በተመሳሳይ ሌላ ሊቀመንበርን መረጥኩ ሲል ነበር። ከሰሞኑ ጉዳይ ጋር በተያያዘም ኦብነግ በሰጠው ምላሽ ደግሞም በመንግስት አጋፋሪነት ተካሂዷል ያለውን ስብሰባም በግንቦት ሊደረግ ያቀደውን የማዕከላዊ ኮሚቴን ስብሰባን ለማሰናከልና በቀጣይም የተጨበረበረ ጠቅላላ ጉባኤ በማካሄድ ህልውናውን ለማጥፋት ያለመ እንደሆነ ገልጾ ነበር። መንግስት በፓርቲው ስም የተጨበረበረ ጠቅላላ ጉባኤ ካካሄደም የሰላም ስምምነቱ ሙሉ በሙሉ ይከሽፋል ያለው ፓርቲው ከዛ ለሚከተለው ውጤት መንግስት ተጠያቂ ይሆናል በማለትም አስጠንቅቋል። ኦብነግ እየተፈጸሙብኝ ናቸው ያላቸውን ህገወጥ ድርጊቶችን በዝምታ አልመለከትም ሲል አሳውቋል። ለዓለም አቀፉ ማህበረሰብም ለሰላም ስምምነቱ ጥሰት መንግስትን ተጠያቂ እንዲያደርግ ጥሪ አቅርቧል። ዘግይተው የወጡ መረጃዎች የሚያሳዩት ደግሞ ብልጽግና በኦብነግ ስም የጠራው ጉባኤ ላይም ብልጽግናን ወክለው የክልሉ ፓርላማ አባል የሆኑ ሰዎችን በተቃዋሚው የማዕከላዊ ኮሚቴ ውስጥ ተካተው እንዲሳተፉ ማድረጉን የሚገልጽ ነው። በክልሉ የብልጽግና ተመራጭ በሚል በምክር ቤቱ ዝርዝር ውስጥ የተካተቱት አቶ ኑረዲን ሳላሄ ሙባረክ አንዱ መሆናቸውም ጉዳዩ መነጋገሪያ ሆኗል እኒህ የፓርላማ አባል ከአመታት በፊት የኦብነግ አባል የነበሩ ቢሆንም ከድርጅቱ ወጥተው የብልጽግናን ኮታ ይዘው ምክር ቤት የገቡ ግለሰብ ናቸው ሌላኛው በዚህ መደብ የተገለጹት ደግሞ አብዱራዛቅ ሳርሃይ ሲሆኑም ከአራት ዓመታት በፊት ከኦብነግ መለያየታቸውን ይፋ አድርገው ነበር። አሁን ለብልጽግናው ኦብነግ ስብሰባ እንዲጠሩ መደረጋቸውም ተገልጿል። የብልጽግናው መንግስት ስምምነት የተፈራረማቸውን ድርጅቶችን በመክዳት ነው የሚታወቀው። ኦነግን አስመራ ላይ አፈራርሞ በሀገር ውስጥ ግን ወደ ሶስት ሰንጥቋል። ታጣቂዎቹን በኦሮሚያ ክልል የተለያዩ አካባቢዎች እየተዋጋም፣ በከተማ ደግሞ ለሁለት እንዲሰነጠቅ የራሱን የኦነግ ክንፍ መስርቷል። ከህወሓት ጋር ያደረገው ስምምነትም ወደ ሶስተኛ ዓመቱ እየተንደረደረ ቢሆንም መሰረታዊ ነጥቦች ሳይፈጸሙ በሹምሽር ላይ አተኩሯል። ኦብነግን በአስመራ ከተፈራረመው በኋላ የግብጽ ተላላኪ ሲል መግለጽ ከጀመረ ሰነባብቷል። ኦብነግ በቅርቡ ስምምነቱ ከፈረሰው ወደ ቀጣይ ማለትም ወደ ትጥቅ ትግል እንደሚሸጋገር አስጠንቅቆ ነበር። ከትናንት በስቲያ ጅግጅጋ ላይ በነበረ መድረክ ምክትሉ ሀጅ ማህመድ አብድያሲን መንግስት ያሉንን ስምምነቶች አንዱንም ሳይፈጽም ሰላም አልፈልግም እያለን ነው ሲሉ ተሰምቷል። የመንግስት አካሄድ ገነት አልገባም አይነት ነው። ያ ሲሆን ደግሞ የሚገባበት ይታወቃል። ስለዚህ ለሚፈጠረው ብጥብጥ ኃላፊነቱን የሚወስደው መንግስት ይሆናል ሲሉም አስጠንቅቀዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።